ሰላም ጤና ይስጥልኝ ውድ የአራተኛ ክፍል ተማሪዎች፣ ምዕራፍ ሰባት ክፍል ሁለት እንደሚከተለው ይቀርባል። የርዝመት መለኪያ ምድቦች በሚለው ነው። በባለፈው ውይይታችን ስለ መለኪያ አይነቶችና ስለ ልኬት አይተናል። እንግዲህ እርዝመትን ስለ መለካት ስናወራ የሚከተሉትን ጥያቄዎች ጥንድ ጥንድ በመሆን ተወያይታችሁ መልሱ ይላል ሀ ላይ ምን ይለናል እርዝመትን የምንለካባቸው ባህላዊ መስፈሪያዎችን ዘርዝሩ እርዝመትን የምንለካባቸው ዘመናዊ መስፈሪያዎችን ዘርዝሩ ይላል እስኪ ወደ ቪዲዮ ትመለከቱት በስንዝር አንድ በክንዳችን መለካት እንደዚህ፣ በአርም በሁለት እጆቻችን መለካት እነዚህ ባህላዊ መለኪያ የምንላቸው ናቸው። ዘመናዊ መለኪያ የምንላቸው ደግሞ በሜትር ይወክላል። እነዚህ ዋና ዋናዎቹ ናቸው። እንግዲህ ሜትር ዘመናዊዎች ናቸው። እሺ፣ እንግዲህ በቪዲዮ ላይ እንዳያችሁት በእጃችን አንድ ስንዝር አድርገን እንደዚህ አንድ ሁለት እያልን መለካት እንችላለን። ይህን ያክል እንደዚሁ በክንዳችን እና በሙሉ እጆቻችን በመሳሰሉት መስፈር እንችላለን ርዝመትን። ዘመናዊ የምንላቸው ደግሞ ሜትር፣ ዘመናዊ መለኪያ ነው። ሁለተኛው ጥያቄ ላይ የሚለን ምንድን ነው፣ የተዘረዘሩትን የርዝመት መስፈሪያ ባህላዊ ወይንም ዘመናዊ በማለት የሚከትለው ሰንጠረጅ እንድንሞላ ነው። ሜትር እስኪ ዘመናዎች ሜትር ዘመናዊ ነው። ኪሎ ሜትር ዘመናዊ ነው። ሚሊሜትር ዘመናዊ ነው። ሳንቲሜትር ዘመናዊ ነው። ማስመሪያ፣ ኢንች እነዚህ ዘመናዊ ሲሆኑ ክንድ ስንዝር እርምጃ ጫማ እና ዘንግ ደግሞ ባህላዊ ይሆናሉ ማለት ነው ውይይት ላይ ምን ይላል የሚከተሉን ጥያቄዎች ጥንድ ጥንድ ሆናችሁ ስሩ ይላችኋል የጓደኛችሁን ቁመት ለኩ ይላል ቁመታችሁን ለመለካት ሚሊሜትር ትጠቀማላችሁ ይላል ሚሊሜትር ምንድን ነው እሺ ሚሊሜትርን ብቻ በመጠቀም የረዣዥም ነገሮችን እርዝመት መለካት አመች ይመስላችኋል? ሚሊሜትር አመርሃ እርዝመትን ለመለካት ከሚሊሜትር ሌላ የምታውቁት የርዝመት መለኪያ ምድብ አለ? ለመምራች ተናገሩ። ከሳንቲሜትር፣ ከሜትር እና ከኪሎ ሜትር ትንሽ እርዝመት ያለውን ለመለካት የምንጠቀምበት የትኛው ነው ትልቅ እርዝመት ያለውን ስለመለካት የምንጠቀመው የትኛውን ነው ይላል። በዚህ በምስሉ ላይ እንደምትመለከቱት ይህ የማስመሪያ ቁራጭ ነው። እዚህ ጋ እንግዲህ 49 የምትለዋን ተመልከቱ። እዚህ ጋር 50 አለች። ከ49 እስከ 50 አንድ ሴንቲሜትር ማለት ነው። ከ50 እስከ 51 አንድ ሴንቲሜትር ከአምሳ አንድ እስከ አምሳ ሁለት አንድ ሴንቲሜትር። ስለዚህ ከአርባ ዘጠኝ እስከ ሃምሳ አንድ ሴንቲሜትር ይባላል ሚሊሜትር ማለት ሶስት አራት አምስት ከዚያስ ስድስት ሰባት ስምንት ዘጠኝ አስር ዋናው ጋ ሰው ከአርባ ዘጠኝ እስከ ሃምሳ አንድ ሴንቲሜትር ሲሆን በአንድ ሴንቲሜትር ስንት ክፍልፋዮች አሉ? አስር ክፍልፋዮች አንድ ሁለት ሶስት አራት አምስት እንደገና ደግሞ በዚህ በኩል አንድ ሁለት ሶስት አራት አምስት። አጠቃላይ አስር አስር ምን ሚሊሜትር? አስር ሚሊሜትር እንግዲህ አንድ ሚሊሜትር ማለት ይቺ ይቺን ያክል ስፋት የምትለካ ማለት ነው። አንድ ሚሊሜትር ማለት አሁን ወደ ጥያቄያችን እንመለስ። ቁመታችሁን ለመለካት ሚሊ ሚሊሜትር ትጠቀማላችሁ የሚለውን እንግዲህ ተመልከቱ። በዛች በሚሊሜትር የሰው ቁመት ተለክቶ እጅግ ከባድ ነው። ሚሊሜትርን ብቻ በመጠቀም የረዣዥም ነገሮችን ርዝመት መለካት አመች ይመስላችኋል? እጅግ ከባድ ነው ማለት ነው። ርዝመትን ለመለካት ከሚሊ ከሚሊሜትር ሌላ የምታውቁት የርዝመት መለኪያ አለ ምድብ አለ ወይ? ሴንቲሜትር ሊሆን ይችላል። እንግዲህ አንድ ሴንቲሜትር ስንላይታችኋል አንድ ሴንቲሜትር ከ49 እስከ 50 ያለው ሰው በሴንቲሜትር ብንለካ የተሻለ ነው የሚሆነው። ሴንቲሜትር ሴንቲሜትር ሴንቲሜትር ተጠራቅመው ደግሞ ወደ ሜትርነት ይቀየራሉ ማለት ነው። ስንት ሴንቲሜትሮች አንድ ሜትር ይሆናሉ? እንመጣበታለን። እርዝመትን ለመለካት ከሚሊሜትር ሌላ የምታውቁት የእርዝመት መለክ ያለው ያው ሴንቲሜትር እና ሜትር፣ ኪሎ ሜትር። እሺ፣ ከሳንቲሜትር ከሜትር እና ከኪሎ ሜትር ትንሽ እርዝመት ያለውን ለመለካት የምንጠቀምበት የትኛው ነው? ሳንቲሜትር ትንሽ ነው ማለት ነው። ሳንቲሜትሮች ሲጠራቀሙ ወደ ሜትርነት ያድጋሉ። ቅድም ከአርባ ዘጠኝ እስከ ሃምሳ ይችን ያክል አንድ ሴንቲሜትር ሁለት ሴንቲሜትር ሶስት ሴንቲሜትር አራት ሴንቲሜትር እያለ ሄድና አንድ ሜትር መቶ ሴንቲሜትሮችን ይይዛል። ስለዚህ ሚሊሜትር ደግሞ ልብ በሉ እንግዲህ ይሄ አንድ ሴንቲሜትር ሁለት ሴንቲሜትር ሶስት ሴንቲሜትር አራት ሴንቲሜትር እያል ይላል። እዚህ ውስጥ ደግሞ ምኖች አሉ ሚሊሜትሮች አሉ። አስር ሚሊሜትሮች አንድ ሴንቲሜትር፣ አስር ሚሊሜትሮች አንድ ሴንቲሜትር፣ አስር ሚሊሜትሮች አንድ ሴንቲሜትር። የሚሊሜትሮች ጥርቅም ሴንቲሜትር ይሆናል። የነዚህ የሴንቲሜትር ጥርቅሞች ደግሞ ወደ ሜትር ያድጋል ማለት ነው። የሜትር ጥርቅሞች ደግሞ ኪሎ ሜትር እያለ ይቀጥላል ማለት ነው። ሴንቲሜትር፣ ኪሎ ሜትር፣ ከሜትር እና ኪሎ ሜትር እና ሚሊ ሜትሮች ወደ ሴንቲሜትር፣ ሴንቲሜትር ወደ ኪሎ ሜትር እያለ እና ስለዚህ ከእነዚህ ውስጥ አሁን አንፃራዊ ከቀጥለው ሴንቲሜትር ትንሽ ነው ማለት ነው። ትንሹ መለኪያ ነው። ትልቅ ርዝመት ያለውን ለመለካት ደግሞ ኪሎ ሜትር። አንድ ልድገመው። እነዚህ ሴንቲሜትር ናቸው እንበልና አሁን 49፣ 50፣ 51፣ 52 ስለ ከዛ በኋላ እዚህ ውስጥ ሚሊሜትሮች አሉ፣ እዚህ ውስጥ ሚሊሜትሮች አሉ፣ እዚህ ውስጥ ሚሊሜትሮች አሉ። እንደዚህ እያለ ይቀጥላል። አሁን ምንድን ነው የሚሊሜትሮች ጥርቅም ወደ ሴንቲሜትር እነዚህ ሴንቲሜትር እቺ ሴንቲሜትር እቺ ሴንቲሜትር እቺ ሴንቲሜትር ተጠራቅመው ደግሞ ሜትር ይሆናሉ። ሜትር ሜትር ሜትር ተጠራቅመው ደግሞ ኪሎ ሜትር ይሆናል። ሶ ትልቁ እንግዲህ ኪሎ ሜትር ነው ማለት ነው። ርዝመት ያለውን ነገር በጣም ረጅም የሆነን ነገር ኪሎ ሜትር ለምሳሌ የእርሳስ የእርሳስ ርዝመትን የእስክርቢቶን ርዝመትን እና የመሳሰሉትን ለመለካት ሴንቲሜትር እንጠቀማለን ይላቸዋል። የስ የሰው ቁመትን የቤት በርን ቁመትን የጥቁር ሰሌዳ ርዝመትን እና የመሳሰሉትን ደግሞ ሜትር እና ሴንቲሜትር እንጠቀማለን። መካከለኛ ናቸው ማለት ነው። በጣም ትንሽ ነገሮች በምንጠቀመን በሳንቲሜትር ከዛ በሜትር ደግሞ መካከለኛ በቤታችሁና በትምህርት ቤታችሁ መካከል ያለውን ርቀት፣ በሁለት ከተሞች መካከል ያለውን ርቀት እና የመሳሰሉትን ለምሳሌ ከባህር ዳር እስከ ደብረ ታቦር የላቸዋል ከተማ ድረስ ያለውን ርቀት ለመግለጽ ወይም ለመለካት ኪሎ ሜትርን ነው የምንጠቀመው ይለናል። ሚሊሜትር ሳብ እነሱ በጣም ጥቃቅን እንግዲህ እንደዚህ አርባ ዘጠኝ በዚህ መካከል ያትላችሁ እነዚህ ናቸው። ይችን የምታክል ነገር አሁን በጣም ትንሽ ለሆኑ ነገሮች ነው የምንጠቀምባቸው ማለት ነው። ማስታወሻ ስንመለከት እንግዲህ ያውላችሁ እዚህ ጋር ሚሊሜትር ሲጻፍ ሚሜ፣ ሳንቲሜትር ሳሜ፣ ሜትር በሜ፣ ኪሎ ሜትር ኪሜ ተብሎ ይወከላል። የርዝመት መለኪያ ምድቦችን ነው። በሚሊሜትር እና በሳንቲሜትር መካከል ያለው ልዩነትና ዝምድና ምንድን ነው? ወይም አንድነት ምንድን ነው? እንግዲህ ሚሊሜትሮች ሲጠራቀሙ ሴንቲሜትር ይሆናሉ፣ ነው ልዩነታቸው። ሚሊሜትር በጣም ትንሽ ለሆነ ነገር ሲሆን ሴንቲሜትር ደግሞ ትንሽ ልሆኑ፣ በጣም ትንሽና ትንሽ ይለያያል። በሳንቲሜትር በሜትርና በኪሎ ሜትር መካከል ያለው ዝምድና ምንድን ነው? ሴንቲሜትሮች ሲጠራቀሙ ብያቸዋለሁ፣ ሜትር። ሜትሮች ሲጠራቀሙ ኪሎ ሜትር ይሆናሉ በሰንቲሜትር በሜትር እና በኪሎ ሜትር መካከል ያለው ልዩነት ምንድነው ሴንቲሜትር ትንንሽ ነገሮችን መለኪያ ነው። ሜትር መካከለኛ ሲሆን፣ ኪሎ ሜትር በጣም ረጃጅም ይሆናል። ይህን በአጭሩ ለማስረዳት የሳንቲሞች ጥርቅም ብር ይሆናል እንደማለት ነው። ሳንቲሞችን የአንዳንድ ሳንቲም የእናንተ ታውቋቸው አታውቋቸው አንዳንድ ሳንቲሞች አሉ የእነሱ አንድ አንድ ሳንቲሞች ተጠራቅመው አስሮቹ አስር ሳንቲም የሚባል ይፈጥራሉ። አስር አስር ደግሞ ተጠራቅመው ሃያ አምስት ማነው፣ ሃምሳ ሳንቲም ወይም ደግሞ አንድ ብር የሚባል ይፈጥራሉ። አንድ አንድ ብሮች ተጠራቅመው ደግሞ አስር ብር፣ አስር አስሮች ተጠራቅመው ደግሞ ሃምሳ ብር ወይም ከዛም መቶ ሃምሳ ብር፣ ያ ሃምሳ ሃምሳዎች ሲጠራቀሙ ደግሞ መቶ ብር የሚባል ይፈጥራሉ። እንደሚባለው ነው እንግዲህ አሁን እንመልከት። አሁን በነገርኳችሁ በብር ምሳሌ ማለት ነው። አንድ ብር ስንት ሳንቲም ነው? አንድ ብር መቶ ሳንቲሞችን ይይዛል። አንዳንድ ሳንቲሞችን ከሆነ ማለት ነው። አስር አስር ሳንቲሞችን ደግሞ አንድ ብር አስር አስር ሳንቲሞችን ይይዛል። እሺ አስር ብር ስንት አንዳንድ ብሮችን ይይዛል? አስር አንዳንድ ብሮችን ይይዛል። መቶ ብር ስንት 50 50 ብሮችን ይይዛል? ሁለት ሁለት 50 50 ብሮች አንድ መቶ ብር ይሆናሉ። አስር አንድ አንድ ብሮች አስር ብር ይሆናሉ እንደምንለው፣ እንግዲህ ልብ በሉ አስር ሚሊሜትሮች ቅድም እንዳሳያቸው በአርባ ዘጠኝና እና በ50 መካከል እነዚህ እነዚህ አስር ጭረቶች አስር ናቸው እንበልና እነዚህ ተጠራቅመው አስሮቹ አንድ ሴንቲሜትር ከዚህ እስከዚህ አንድ ሴንቲሜትር ይባላል ማለት ነው። አንድ ወደ ምስሉ እስኪ ሊመልሳችሁ ያው እናዚህ እንመልከት። ያው ከአርባ ዘጠኝ እስከ ሀምሳ ከዚች እስከዚች ድረስ ማለት ነው። አንድ አርባ ዘጠኝ እና ሀምሳ አንድ ሴንቲሜትር አይደል? የአንድ ሴንቲሜትር ክፍተት አለ እና በመካከል ምኖች አሉ እነስ የምታያቸው ጭረቶች ሚሊሜትሮች ናቸው። ስለዚህ አስር ሚሊሜትሮች አንድ ሴንቲሜትር ይፈጥራሉ። ከዛ ሴንቲሜትሮች ሴንቲሜትሮች ሴንቲሜትሮች እነዚህ ይሄ አንድ ሴንቲሜትር ይሄ አንድ ሴንቲሜትር አንድ ሴንቲሜትር አንድ ሴንቲሜትር ስንት ሴንቲሜትር እስካሁን አንድ ሁለት ሶስት አራት እያለ መቶ ቢሞላ? አንድ ሜትር ይሆናል ማለት ነው። ከዛ ደግሞ አንድ ሺህ ሜትር ደግሞ አንድ ኪሎ ሜትር ይሆናል። አንድ ሺህ ሜትር አንድ ኪሎ ሜትር ለዛሬ እነዚህን ካየን እነዚህን ክፍሎች እንዳትረሱ እንግዲህ ለክፍል ይሄ ክፍል ሁለት ነው። ለክፍል ሶስት ላይ ስንገናኝ እነዚህ መነሻ ይሆናሉ። አደራ። አንድ አንድ ሳንቲሜትር አንድ ሴንቲሜትር፣ ከዚህ እስከዚህ ያለው ጋፕ በአእምሮአችሁ ያሉት ስንት ሚሊሜትሮች አሉት? እነዚህ ጥቃቅኖቹ ማለት ነው። አስር አሉት። አስር ሚሊሜትሮች ሲጠራቀሙ አንድ ሴንቲሜትር። እሺ። እነዚህ ሴንቲሜትሮች እንደዚህ ራቅ ራቅ ያሉት ደግሞ እነዚህ መቶዎቹ አንድ ሜትር ይሆናሉ። እሺ ከዛ አንድ ኪሎ ሜትር ደግሞ ስንት ሜትሮች ናቸው? አንድ ሺህ ሜትሮች። ወደ ተማሪዎች መምህር መሐመድ ነኝ። ወላጆችን እጅግ አመሰግናለሁ። ሰብስክራይብ ሳታደርጉ የምታዩ ካላችሁ ሰብስክራይብ አድርጎ ለጓደኛ ለዘመድ አስተዋውቁ።